እንደዚሁም ደግሞ ደሞ ሐላል የሆነ ባለቤቷን አቅፋ ስሜቷ ማይመጣለን ሐራም የሆነ አጅነቢይን ስትጀናጀን ነው ስሜቷ የሚቀሰቀስላት። ወላሂ ሸይጣን በዚህ የተጫወተብን። ስብሀነላ ሐላል የሆነችው ባለቤቱ እንደ ጨረቃ እና ፀሐይ ውብ ሆና ብታምረ ራሱ አታምረውም፣ ወላሂ አትታየው። ያቺ ሐራም የሆነ አጅነቢ የሆነችዋ እንደ ዝም ብሎ ኮሳሳም ደሳሳም ብትሆን እሷን የምታምረው። ሴትም ልጅ እንደዛው በተቃራኒ ማለት ነው፣ ስሜት መጥፉ ነው። ወላ ለዚህም ነው ኢብኑ ልቀይም አለይህ ረህመቱላህ ይላሉ የሰው ልጆች አሉ ስሜታቸው ገደብ የለውም አሉ። በተለይ የሴት ስሜታቸው ወንዶች በተለይ ገደብ የለውም አሉ። ገደቡ ምንድነው? አላህን መፍራት ብቻ ነው ገደብ የሚያደርግበት እንጂ ገደብ የለውም አሉ። ለምሳሌ አሉ ለአንድ ወንድ ልጅ አለም ላይ ያሉ ሴቶች ሙሉ ሊሰጡት አሉ እንደፈለከ ተጠቀማቸው ብሎ ቢሰጡት አንድ ሴት ብቻ ብትከለከል፣ አ ይችን ግን መንካት አይፈቀደልህም ቢባል ያቺ ደግሞ እንደ ዝንጀሮም እንኳን ብትሆን አሉ ፉንጋ መልከ ደሳሳ የሆነች ምንም አታምር ብትሆን ያቺ የተከለከለችዋ። እነዚህ አለም ላይ ያሉ የተሰጡ ሴቶች አይታዩትም ነበራል። ያቺ ምን አይነት ትሁን ያላያት ከሆነ ማለት ነው አንድች ሴት አለች እሱ አትፈቀደልህም ቢባል ያቺ የተከለከለችዋን ለመድረስ ይጥር ነበራል። ስሜቱ ማቆሚያ የለውም ማለት ነው። ስለዚህ ስሜታችን በምን ልጓም የምንለጉመው? አላህን በመፍራት ልጓም እንለጉመው ወንድመቶች ሀራም ደግሞ ሀራም ነገር ደግሞ እርካታ የለውም። ለጊዜው ያረካናል፣ ለጊዜው ያስደስት ይሆናል። ግን እንደ ጫዋማ ውሃ ነው። ስጠጣው አሁንም ይጠማሃል፣ ስጠጣው ይጠማሃል፣ ስጠጣው ይጠማሃል። ልክ ሀራም ነገር እንደዛ እርካታ የለውም፣ ሰላም የለውም እርጋታም የለውም። ዱንያም ላይ ሰላም የለውም። ወላ አኼራ ደግሞ ጃሃንም ነው። ስብሓን ስለዚህ ይህንን ያወቀ ሰው ሓላሉ አጭርም ትሁን፣ ቀጭርም ትሁን፣ ጠቋራም ትሁን፣ ምንም ትሁን በሓላሉ ይቃቃል። እሷም ደግሞ ሓላሏ ደሳሳ ምንም ይሁን፣ መልከ ጥፉም ይሁን ምንም ይሁን ምን ኢማን ብቻ ያለው የዲን ጀግና ይሁን፣ የዲን ጀግና ትሁን ባለው ትብቃቃለች ባለው ይብቃቃል፣ ባላ ትብቃቃለች። በሐላሉ አላህ በሐላሉ ያብቃቃል። አላህ በሐላላችን ያብቃቃል። አላህ በሐላላችን ያብቃቃል። ሐራምን ነገር እኛ ዘንዳ የተጠላ አላህ ያደርገው፣ ሐላል ነገራችን ላይ የተወደደ አላህ ያደርግልን። ለዛም ነበር ነቢ ሰለላሁ ዐለይሂ ወሰለም اللهم اكفني بحلالك عن حرامك واغنني بفضلك عن من سواك يا ربي الله በሐላልህ አብቃቃኝ ከሐራሙ ይሉ ነበር። በሐላሉ አብቃቃኝ ያ ረቢ አላህ ሐራሙን ትቼ በሐላሉ መብቃቅ አድርገኝ ይሉ ነበር ማለት ነው። አላህ በሐላላችን ያብቃቃል። ሐላላችን አላህ በረካ አድርግልህ። ያው ሸይጣን የሚጫወትብን ነገር የሆነ አሳር ቅሰ አለ። ባልን ሸይጣን ዝሙት ሊያሰራው ሲፈልግ ሚስቱ እንደ ረብ እንደ ፀሐይ ጨረቃ ብታምራሱ ፊቷ ላይ የሆነ ነገር ይደፋበታል። አትታየውም። ሌላዋ እንድትታየው ያደርጋል። የሚል ቅሰ አለ። የሸይጣን ተንኮን ነው። ሀቂቃ ወላሂ እኔ ያንደ የገጠመኝ ታሪክ አለ የሆነች ቤተሰብ ልጅ ናት ስትነግረኝ ውጭ ሀገር ላይ ነበርኩ አለች በዚህ ጉዳይ ላይ ስናወራ ያክስቴ ልጅ ናት ያለውን ታሪክ አረቦች እንዴት እንደሚጫወቱባቸው በሀበሻዎች ለሀበሻዎች ለሀበሻ እንዴት እንደሚጓጉላቸው ለሀራም ነገር ስትነግረኝ ወላ አንድ ጊዜ ስራ ቦታ ላይ ሆኜ ስሰራ የሰውየው ሚስቱ እንደ በቃ አረቦችን ታውቋቸዋላችሁ? ሁሉም አረብ አያምርም። ይቺ ደግሞ ለየት የምትናታ ነው። ጸጉሯ ቢባል መልኳ ቢባል አል ትች የተባለች አረብ ናት። ውበትና ቆንጆ ናት አሉ። ግን እሷን ትቶ ወላሂ ከእኛ ከሀበሻዎች ላጩ እስከሚጠፋጠፍ ድረስ እኛን ይፈልግ ነበር። የመጨረሻ እንደው እኔ በቃ ሲያስቸግረኝ እኔ ጋ ሲመጣ ልክ ሲርበደበድ፣ መጨረሻ ላይ እኔ ከዛ ቤት ለመውጣት ስፈልግ እጄን በቢላዋ ቆረጥኩኝ አለች በቃ እጀን በቢላዋ ቆርጬ በቃ አውጡኝ ታምም ያለው እንድል መጨረሻ ማለት ነው። እጄን በቢላዋ ቆረጥኩ አለች። ለምን መፍትያ አቀባለች፣ ሲዝገበገብ ማለት ነው። ሲዝገበገብ ወደ እኔ ሲመጣ ሲዝገበገብ፣ ይህ ሰው ሊተወኝ አይደለም። የሆነ ነገር ተጥሬ ካልወጣሁኝ እጄን በቢላዋ አለች። ሱብሃነላህ፣ እንዲህ አላህን የሚፈሩ አሉ ወላሂ። ሚስቱ ወላሂ እዚሁ ምድር አለች ማትባል ውብና ታሪኩ ደግሞ ሲጠየቅ ለካ ከሌላም ሀበሾች ልምድ ያለው ነው አሉበት። እዛ ሲገቡ ሀበሾች ከሀበሾች ጋር ነው ስሜቱን እንትን ሀበሻ ደግሞ እኛን ታውቃላችሁ። ያው አንዳንዶቻቸው ሲመቻቸው እነሱም ውብ ቢሆኑም ያው ድህነትም አንዳንዴ ኮሳሳ ያደርጋል። አረቡ ሀገር ደግሞ ሲሄዱ ያው ለየት ይላሉ። ግን የፈለገም ቢሉ ከአረቦች ይሻላሉ ማለት አይደለም የሚሻሉ ያው ቢኖሩም ማለት ያመጣ ሁላችሁ ያቺ ውብ የሆነችዋ ሚስቱ ወላህ አትታየውም ነበር። አሪ ሱብሓንላህ። ይህ በአካል በአካል የታወቀ የታየ ታሪክ ነው። እናንተም ታውቁታላችሁ ከምነግራችሁ ታሪክ በላይ ማለት ነው። ስለዚህ በስሜት የተፈተነ ሰው ሴትም ትሁን ወንድ በተውበት ላይ ጽናት አይኖራቸውም። ብዙ ጊዜ ተውበት ያደርጋል፣ አሁንም ይወጥቃል። ወንጀል ነው። ስሜት ደግሞ ሲባል ዝሙት ብቻ ቀጥታ ከሴትና ከወንድም መገናኘት እንዳይመስላቸው። ሌላም የዝሙት መንገድ አለ። ያም ምንድነው? በእጅ ስሜትን ነካክቶ ማርካል፣ በእጅ ስሜትን ነካክቶ ማርካል። ይሄ እራሱ እኮ ትልቅ ሙሲባ ነው። ወላሂ ትልቅ ወንጀል ነው። ሚስት ያለችው ባል እያላት ስሜታቸውን በእጃቸው ነካክቶ የሚያረኩ ስንቶች አሉ። ወላሂ አዙ ብላ። ይሄ ያለ የሸይጣን ፈተና ነው። ወላሂ በዚህም ሙሲባ የተፈተነ ሰው ሱስ ነው። በቃ ተውበት ያደርጋል አሁንም ይወጣል ተውበት ያደርጋል አሁንም ይወጣል። ብቻ ተስፋ አትቆርጥ፣ ተስፋ አትቆርጭ። አላህ ሌላ ሶስተኛው ደግሞ ከስሜት ጋር ተያያዥነት ያለው ተውበት ላይ ማንፀናበት ወንጀል ምንድን ነው፣ ሓራም ነገርን ማየት፣ የሴክስ ፊልምን ማየት፣ የዝሙት ፊልምን ማየት። ያለውን እኮ ምን እናገር ወንድሞች እህቶች ወላሂ በዚህ በሴክስ ፊልም በዝሙት በሓራም ፊልም የተፈተረ ሰው ሚስት ቢያገባ ባል ብታገባ ምንም መቼም እርካታ የለም፣ እርካታ የለም። ተውበትም ላይ መቼም አይፀናም። ተውበት አርጋል፣ ወደዛ ይወጣል። የራሱ ዝሙት ነው። ዝሙት ሲባል ብቻ ሓራም የሆነ ወንድና ሴት መገናኘት ብቻ እንዳይመስላችሁ። በዚህም በሐራም ፊልም ማየት የተፈተነም ሰው ተውበቱ ላይ ይቸገራል መጽናት። በተለይ ጀዋል ሙሲባ ስልካችን ከመጣ በኋላ አላህ የሰጠን ኒዕማ ነበር ብናቅበት። አላህ በእኛ ላይ የዋላቸው ጸጋዎች ሁሉ ኒዕማ ናቸው፣ ካወቅነበት እና በአግባቡ ካዋለን። አላህ የሰጠን በእኛ ላይ ያሉ ጸጋዎች ደግሞ ሁላቸውም ኒዕማዎች ኒቅማ ሙሲባ ናቸው በእኛ ላይ ካላወቅነበት፣ ያለ አግባብ ካዋለን ለምሳሌ አይናችን ኒዕማ ነበር፣ ሐላል ካየነበት። ሐራም ካየነበት ሙሲባ ነው፣ ነገ ጀሃነም ያዝገባ። እጃችን ሐላል ነገር ከሰራነበት ኒዕማ ነው። ሐራም ነገር ከሰራነበት ሚቅማ ነው፣ ሙሲባ ነው። ወላሂ ምላሳችን ኒዕማ ነበር፣ ሐላል ነገር ከተናገርነበት። ሐራም ከተናገርነበት ሙሲባ ነው፣ ወንጀል ነው፣ ጀሃነም ነው ያገባ። መላ አካላችን በአግባቡ ካዋናው ጸጋ ነው፣ ጀነት አዝገባ። ሀታ ገንዘባችን በሐላል ካዋለው ጀነት አስገባ ነው። በሐራም ካዋለው ሙሲባ ነው ጀሃነም አስገባ ነው። በእኛ ላይ የዋለው ኒዕማ ሁሉ ኒዕማ የሚሆነው ጸጋ ሆኖ የሚገኘው በሐላል ስናውለው ብቻና ብቻ ነው። በሐላል ማናውለው ከሆነ ከአካላችን ጀምሮ እስከ ገንዘባችን ያለው በአካል በአግባቡ ካላዋለው ሙሲባ ነው፣ ወላ ጀሃነም የሚያስገባ በተለይ ደግሞ በእጃችን ያያዝ ነው ይሄ ቴሌፎን ዘዋላችን፣ ሐራም ነገር ለማየት ምቹ ሆኖ ድሮ የሴክስ ፊልምን ለማየት የዝሙት ፊልምን ለማየት የተለያየ ቴሌቪዥን ይገዛ ነበር። ይሄ ሳተላይት የሚባለው ምንድ ነው፣ ዲሽ ይገጠም ነበር። የተለያየ ነገር ይሰሩ ነበር። ይሄ ሀራም ለማየት አማ፣ ግን አሁን ይሄ ጀዋል ሁሉም በእጁ ላይ ያለ ብቻ ጻፍ ነው። በቃ መጽሐፍ ካወ ከቸርቸር ቀርገ ጻፍ ይመጣልል። የሚያይብህ ሰው የለ። ምን ተከናንበ ታያለት፣ ማብራት ታያለት፣ በረዘብ ታያለት። ማ ላ ቻርጅን ቸርጅ በቃ ቻርጅ እንዳጨርስ ዋይፋይ ግጠም

አብዛኛው ግን ሊገባ ሊወጣ ሊወጣ ሊገባ ግን፣ ተስፋ ተስፋ አለ። ብዙ የወንጀል አይቶች አሉ ብያቸዋለን። አብዛኛው ግን በዘመናችን የተፈተነበት እንደው ወጣቱ ምን ወጣት ሽማግሌው ራሱ የተፈተነበት ወንድሞች፣ ሚስቱን ወላሂ ከአጠገቡ አስተኝቷት ሚስት መኝታ ቤት ተኝታ እሱ ሳሎን ላይ ሆኖ ሴክስ ፊልም ያይሰምተዋል በል ምን ሳሎን ላይ ከአጠገቧ በፍራሽ ተኝቶ ጀርባውን አዙሮ ሴክስ ፊልም ላይ ስንቷል። ባሏ ሳሎን ላይ ተኝቶ መኝታ ተኝቶ ሳሎን ላይ የምታይ ስንታለች። ባሏ ለስራ ሲወጣ ዳይሬክት ሴክስ ፊልም የምትከፍት ስንትና ስንታለች። አረ እንደ ሙሲባ ወላሂ! ባሏ ነቅፋ ተኝታ ጀርባውን አዙሯ ከአጅነቢ ወንድ ጋራ የምትጻጻፍ ስንታለች። ሚስቱን ከአጠገቧ ስተኝቶ ጀርባውን አዝሮ ከአጅነቢ ሴት የሚጻጻፍ ስንቷል። ከአጠገቡ ያቀፋት ሚስት ጋር ስሜቱ ያልተቀሰቀሰለ ከአጅነቢዋ ሴት ጋር ሲሳቃፍ ስሜቱ ይቀሰቀሳል። መዝይው ይረጫል፣ ይፈሳል። ያ አላህ ጠብቀን፣ ከአዘንክላቸው ባሮች አድርገን ያረብ። ተቀለል ከሌል ናቸው። የትንሽ የጥቂት ጥቂት ናቸው። የጥቂት ጥቂት ናቸው። በዚህ ነገር ላይ ዳኑትና። ያረቢ ቀትከጥቂት ከትሹ ባሪያዎች አድርገን እኛንም አንዱን አ ለሴትም፣ ለወንድም ባሮች ድረስላቸው ያረቢ የአንተን ፍራቻ የአንተን አተማ የአንተን ትልቅነት የጀሀነሙን አስፈሪነት፣ ቀጭነት፣ አሰቃይነት፣ አቃጣይነት፣ ቃጠሎነቷን ከፊት ለፊታችን አስታውሰን የአይናችን ሀራም እይታ፣ የምላሳችን ሀራም ሳች፣ የእጃችንን ሀራም ነገር መጻፍ፣ ሀራም ነገር መጨበጥ፣ በእግራችን ወደ ሀራም መሄድ የሚቆጣው አድርገን፣ አሜን። የአንተን ትልቅ ቅደት ለስተውሰን ያረጋ፣ አሜን። አንተ ሁሌ ከእኛ ጋር እንደሆነ እንደምትቆጣጥረን፣ እንደምታየር፣ እንደምትሰማን ከፊት ለቤታችን አድርግልን ያረብ። ያው ሰላት ከተናንበህ ሙዚቃ የምታዳም ሰላት ተናንበህ ሴክስ ፊልም የምታይ ሰላት ተናንበህ አጅነቢ የምትዛዛፍ አንቺ በዛው ልክ ወላሂ አላህ ከኛ ጋር ነው። በራችንም ብንዘጋ የአላህ በር ክፍት ነው። እንሶላ ብንከናነብ ያላ በር ክፍት ነው። ጨለማም ቢሆን ያላ በር ብርሃን ነው አይጨለምበትም። ወላ ከሰው ብንደበቅ ወንጀሉን ስንሰራው ከአላ እንጠበቅም። አንድ ከአላህ ብቻ መሰላችሁ? አንደኛ ከአላህ እንጠበቅ፣ ሁለተኛ ደግሞ ከመላይካዎች እንጠበቅ፣ ሶስተኛ ደግሞ ከራሳችን ከአካላችን እንጠበቅ፣ አራተኛ ደግሞ ከመሬት አንጠበቅባት፣ ከሰማይም አንጠበቅባት።

የቂያማ ቀን ደሞ ሁሉም አካል ይመሰክራል። ሱብሃንአላህ፣ ምላስ ትለፈልፋለች። የው የዛን ቀን የምትመሰክርባቸው ቀን ከማንም

አንድ ጊዜ ይባላል የሆነ ሼክ ደረሶቹን ስላላ ማስተምር ስላላ መፍራት አስተምሯቸው ሲያበቃ፣ አንድ ጊዜ ሊፈትናቸው ፈለገ። ና ለደረሶቹ ዶሮ ና ቢላዋ ሰጣቸው። ና አንድ ማንም በማያይበት ቦታ አርዳችሁ አምጡልኝ አላቸው። ማንም በማያይባት ማንም በማያያቸው ቦታ አርዳችሁ አምጡ ብሏቸው ቢላዋ ና ዶሮ ሰጥቷቸው ሁሉም ሄዷሉ አርዶ ሊያመጡ አንዱ ባዶ ቤት ገብቶ አረዳሉ። አንዱ ደግሞ ጉድጓድ ነገር ላይ አገኝቶ ሸለቆ ላይ ሆኖ አረዳሉ። አንዱ ደግሞ በረሀ ላይ እልም ባለ ቦታ ሆኖ ማንም ግራ ቀኝ አይቶ አረዳሉ። አንደኛው ደግሞ ባዶም ቤት ቢገባ የሚያየዋል፣ ጫካም ውስጥ ቢገባ የሚያየዋል፣ ሸለቆም ውስጥ ጉድጓድም ቢገባ የሚያየዋል። ማን ነው? ከላይ አላህ ያየዋል። በቃ መጨረሻ ላይ ሁሉም አርገው ዶሮ ያረሱት ሚዶ ሲመጡ ያኛው ከነ ህይወቱ አይዞለት፣ መስፈርት ማንም በማያልኩ ቦታ ነው። እና ባዶን ቤት ገባው፣ ሸለቆ ነገርም ገባው፣ ግድግዳም ላይ የተደበኩኝ፣ ጫካም ላይ ሁሉም ቦታ ላይ አላህ ያየኛል፣ ማንም በማይበት ቦታ ላይ ይላል ስለዚህ እሱ ማያይብኝ ቦታ አሁኝ አለ አንተ ነህ የአላህን መፍራት የትም ቦታ አላህን ፍራ የትም ቦታ በቶ አላህ ከአንተ ጋር ከእናንተ ጋር ነው የሚለውን በደብ የተረዳኸው አንተ ነህ ብሎ አለው ይባላል ስለዚህ ወደመቶቶች እንደው የዛሬው ጥያቄና መልስ በዚሁ በአንደኛው ብቻ ይቆማልና በአካቹ የአላህን ፍራቻ ከፊት ለፊታችን እናደርግ የወንጀል በሮች በአሁኑ ጊዜ ምቹ ናቸው፣ ዝግጁ ናቸው፣ ሬዲ ናቸው። መስራት ለመስራት ለሚፈልግ ሰው አለም እንደ አንድ መንደር ናት። የፈለግከውን ነገር በጀዋ ላይ ማግኘት ትችላለህ፣ የሀራም አይነት። ስለዚህ ያላህ ትልቅነት፣ ያላህ ተመልካችነት፣ ያላህ ሰሚነት ከአጠገባችን ሊጠፋ አይገባም። ኢተክል ሀይቱማ ኩንት የትን ቦታ ብትሆን አላህ አልፍራ ነው እና ኢነላህ የራክ አላህ የአይሃል የትን ቦታ ብትሆን

ቤቱን አስገብቷት በሩን ዝጊ አላታት። አስተኝቷ ሲያበቃ ተኝተው በሩን ዝጊ ቆልፊ፣ አብሯት ሄዳ ቆልፋ አመጣች። ዘጋሾ በሩ አላት። አሁን ዘግቻለሁ ግን አንዱን በር ዘግቻለሁ፣ ሌላኛው በር አለዘጋለኝ አለችው። የተኛው በር አለዘጋም ያለች ሲላል ወደ ሰማይ አሳየችው አሉ። የሰማይ የላኛው ያላሁ በር አለዘጋም ብሎኛል አለችዋሉ። ሱብሓንላ ተነገጣሉ። እሱ ይኸው እያየን ነው በቃ ለምሳሌ አሁን እናት አባቱ እንዲያዩት ዝሙት ሚሰራ ሰው አለ። ወንጀል ሚሰራ ሰው አለ። አላህ የረገመው ካልሆኑ በስተቀር አላህ ያጠፋቸው የእንስሳት ባህሪ ያላቸው ከሆኑ በስተቀር አቅለኛ፣ ኖርማል ጤነኛ ሰው ወላጆች እያዩት መልካም ስራ በል ወላጆች ያ እያዩት ዝሙት አይሰራም። አልፎ ተርፎ ውለታ የዋለልን ሰው እንኳን የምናከብረው ሰው እያየን ዝሙቱ እንሰራለን። ስለዚህ አላህ ደግሞ ታዲያ ለእኛ የዋለ ውለታ ምንድን ነው? ምን ያክል ተቆጥሮ ይታለቃል? ምድር ላይ ያስገኘ ነው እሱ። ያይናል፣ ያይናል፣ ያይኛል፣ ያውቀኛል፣ ይሰማኛል፣ ይመለከተኛል፣ ከእሱ አልንሰጠርም። የፈለከውን ነገር ስትናገር ይሰማኛል፣ የፈለከውን ስትሰራ ያይኛል የሚለውን አስቀድም። በሩ አልዘጋ ለኛ ማንበር የአላህ በር፣ አላህ እንዲሁ እያየን ነው። አላህ በር ሂጂ፣ በቃ ውጪ ውጪ፣ ስታክሾላ ወረውለቀቃት ይባላል። ሌላኛው ደግሞ እንደዚሁ ጀንጅኖ አጃጅሮ አባብሎ ቀጠራት አሉ። የሚገናኙበትን ቦታ የት እንገናኝ? ጨለማ ቦታ ላይ አስፋ፣ ሜዳ ላይ ጫካ ቦታ ላይ ተቀጣጥሮ እዛ ተገናኙ። ጭር ብሎ አልጨለማ ልክ እያጫወታት እያሻሻት እያለ ማንም የለም እኮ የሚያየን ሰው፣ በቃ አትሸማቀቂ፣ ፈታ ወይ ፏ ወይ ሲላል፣ አይ ማንም የለም የሚያየን ይሄ ጨለማው ብቻ ነው ያለው። ጨለማው ብቻ ነው ያለው። ብርቱ ማለት ጨለማ ነው ብቻ ነው ያለው። ማን እና አይ አይደለም ሲላት ጨለማውን የፈጠረው ጌታ እያየ አይደለም ማለት ነው። ጨለማውን ያየ የፈጠረው ጌታ እያየን አይደለም ወይ? ከሰዎች ተደብቀን ጨለማው ውስጥ ብሎ ጨለማውን በፈጠረው ጌታ እኮ በጨለማው ውስጥ አንሆን በት እያየን እኮ ነው ብሎ ብራ አለች ይባላል። አላህ አክበር። ሲያስታውሷቸው የሚያስታውሱን አላህን የሚፈሩ ሰዎች አሉ። ይጂ ላስ በስተፍሩላ አላህን ከፊት ለቤታችን ማድረግ አላህ ይወፍቀና። አቡ ወንድሞቼ፣ በተለይ ስሜት ላይ ከሆነ በኋላ ሰው አላህን መፍራት ከባድ ነው። ወላሂ ስሜት ላይ ከሆነ አቡ የራሱ አሁን ያቃጥለኝ ከፈለገ እኔ ብቻ ስሜትን ላርካ ነው የሚለው አብዛኛውስ። አላህን የሚፈሩ ሰዎች ግን የፈለገ ነገሩ ቢመቻችላቸው የአላህ ፍራቻ ከመጣባቸው ይተውቷል።

በአላህ ጥላ ስር ላይ ያስቀምጣቸዋል። የአምሳ ሺህ ዓመት ፀሐይ መሰቃየት አይነታቸው ነው። ሰባት አይነት ስራ ያላቸው ሰዎች ከሰባቱ አንዱ ማን ነው? ሰውዬ ነዋ ሴትዮዋ ጠራችሁ ለዝሙት ቆንጆ የሆነች አለች የተባለች ማንም ባል የለበት ብቻቸው በሆኑበት የቆሳውም ደግሞ አለ የተባልናት ና ሱብሓን ምንም አይወጣባት እና አለችው አመቻቻ ጠራችሁ ምን አላል ነገሩ ተመቻችቶለት እያለ ኢኒ አኻፉላህ ማንም ባያይኝ የሚያየኝ አላህ እንፈራለሁ፣ እጅ አልፈልግም ብሎ ያላት እንደሆነ ይህ ሰው አላህ ጥላ ስር ሊያደርገውላል። ሱብሓነ አላህ ትልቅ ጀዛ የምናገኘው ትልቅ ሙሲባ ላይ ራሳችንን ስንቆጣጠር ነው ማለት ነው። ኢነ ዒተም አልጀዛኢ ማዕ ዒተም አልበላ አው ከማካነብ ስላስ ትልቅ አጅር የሚገኘው ከትልቅ ሙሲባ ጋር ነው። ትልቅን ሙሲባ ስትቋቋም ነው ትልቅ ረጅም ማግኘት የምትችለው። ስለዚህ በስሜት ሰዓት ላይ ራስን መቋቋም ማለት ከባድ ነው፣ ወላይ። ስለዚህ ወንድሞች፣ አላህን እንደው ስሜታችንን የምናሸንፍና የአላህን ትልቅነት ያላህን ደግሞ ካስቆጣ ነው ቀጪነቱን ከፊት ለፊታች አድርገን ከወንጀል የምንርቅ አላ አድርገን። ስለዚህ እሺ በእንዲህ አይነት ደግሞ በተለያየ በወንጀል አይነት የተዘፈቀ ሰው መፍትሄው ውስጥ ምንድን ነው? አንደኛ ደረጃ ከወንጀል እንዲወጣ አላህን መለም ሱጁድ ላይ አላህን ለምኑ። የረማኝን ልመና አላህ አያሳፍ። በቃ እኔ ወንጀል ሰርቻለሁ ለ ከሁን በል አላህ አይምረኝም ምናምን ብለ በወንጀል ላይ መቀጠል የለበትም። ቅድም እንዳልኩ ሱጁድ ላይ ሆነሽ ሱጁድ ላይ ሆነህ አላህን ለምኑ። ያረቢ ረቢ አላህ እኔ የአንተ ምስኪን ደካማ ባሪያህ ነኝ። ራሴን መቆጣጠር ማሸነፍ አቅቶኛል። ባክ እገዘኝ ረቢ አላህ ሱጁድ ላይ እንባችን ናፍስስ በተለይ ከስምንት ሰዓት በኋላ ሌሊት ላይ በየሰላቱ ያ ሙቀልብ አልቁሉብ ሰቢት ቀልቢ አላ ዲን፣ ቀልቦችን እንደፈለገ የምታገለባብት ሆን ከጌታ ዲኑህ ላይ ሀቁ ላይ አንተን መፍራት ላይ ልቤን አጽና፣ አላህን እለምነው። የለምናኝ ልመና አያሳፍርም። አንድ ዱሓ ማድረግ። ሁለተኛ ደግሞ ሁለተኛ ደግሞ ያኒ እንዲህ ወስዋስ ነገር ስሜት በሚቀሰቀ ሰዓት ላይ ወስዋስ ነገር በሚመጣበት ሰዓት ላይ የአላህን ማየት መስማቱን ከእኛ ጋር መሆኑን ካጠገባችን፣ እናምጣ፣ ከፊት ለፊታችን እናሓብረው። የሚወሰውስንን ደግሞ ወስዋስን፣ በራችን ከፍተን አምሯችን አንልቀቅልን። ሀሳብን ቀይር፣ ቁርአን መብራት ይሆናል፣ ዚክር ማጠከር ይሆናል፣ ወይ የሆነን ወሬ ማውራት፣ የሆነን ስራ መስራት። ይህ ነው። ሌላኛው ደግሞ ለብቻችን አለመቀል። ለብቻው የሚቀመጥ ሰው፣ ለብቻው የሚተኛ ሰው፣ ለብቻው የሚኖር ሰው ሸይጣን ይጫወትበታል። ብቸኝነትን ማስወገድ አስቸጋሪ ነው። ብቸኝነት እንደዚሁም ደግሞ ያናገባ ከሆነ ናግባ ያናገባችን ከሆነ ማግባት እስከሚመቻችላት ድረስ ደግሞ መጾም፣ ስሜት የሚያስቸግረው ሱና ጾሞችን ማብዛት፣ ዱዓ ማድረግ፣ አላህን ማብዛት መቅራት፣ ዳዕዋዎችን ማዳመጥ እና